የአረቦቹ የአረቦቹ ነው ያለያ። እንዴት አማርኛ ልክፈት? የአረቦች ቤት ነው አያስገቡኝም። እዛ ጸጉር የለኝም። እዛ ጸጉር የለኝ የለኝም አይዋ የሀቢብ ፎቶ ለሁለት ሳምንት ታረጊዋለሽ። የሀቢብ ፎቶ ለሁለት ሳምንት እኔ የሀቢብ ላርገው የሀቢብ ፎቶ ወደ

ቆይ ኢዲት ቆይ፣ ማን ክሎዝ ላደርገው? በጭራሽ። አዎ ቆይ፣ አንጊፍት ገላር አላርቅላችሁ። ቆይ ይህን አናሸንፈውም፣ በዚህም አናሸንፈትም። ቆይ አንተ ሕዝብ፣ በምንድን ነው የምናሸንፈው? አዎ እችን ጎል ሙሏት ጋይስ እችን ጎል ሙሏት መጨረሻ ላይ ግን ኦኬ መጨረሻ ላይ ላይክ ወደ ወደ አስር ሰከንድ አምስት ሰከንድ ሲቀር መጨረሻ ላይ ጋይስ ኧረ አሁን ግላፍ አይለቀቅም ወይኔ ምንድን ነው የማደርገው እኔ አሁን እኮ አይለቀቅም ግላፍ

እንዳልከኝ ሽንት ቤት ውስጥ ትደፋለህ። አዎ ትደፋለህ። አምስት ደቂቃ ሙሉ ሽንት ቤት ውስጥ ትደፋለህ። ሽንት ቤት ውስጥ ሁለተኛ ቅጣት ቁጣት። እስኪ አሳየኝ። ጫማ ያረከው ጫማ ሳይ አሳየኝ። ጫማ አሳየኝ። አዎ ኦኬ። ሁለተኛ ቅጣት የለበስከው ጫማ አሳይተኝ። አስር ጊዜ ውሃ ጠጣ። አለበሱ

ኛ ቅጣት ሶስተኛ ቅጣት፣ እንዳልከው ሀይላንዱ ግንባር ላይ ሀያ ጊዜ ተቆማለህ። ካልቆመ አይታሰብም ያለ ተነስ። ምን አልከኝ? ምን አልከኝ? አንደኛ ቅጣት ሽንቲ ቤት አምስት ደቂቃ ሙሉ እንዳልከኝ በጭንቅላት ትገባለህ። ሁለተኛ ቅጣት ሁለተኛ ቅጣት ምንድነው ያልኩት? የሀቢብ ፎቶ ይነሳል ሁለት ሳምንት ያልከው በቃ ቅጣት በቅጣት ይንጣጣ። ሶስተኛ ቅጣት እንዳልከው ሀያ ጊዜ ሃይላንድ አቁሙልኝ፣ ተኝተ ግንባር ላይ ያ ያ

እንዴ! አንድ ሰው አዎ፣ ማርያም ጋር ትሪፕል ትሪፕል ጀመረ። የመጨረሻ ጌም ነው። ወይ ተቀጥቼ ወጣለሁ፣ ወይ ተቀጥታ ወጣለች። ተቀጥቼ መውጣት አልፈለግም። እባክህ፣ የመጨረሻ ጌም ነው። በሰላም እንድትኛ፣ ጋይስ፣ ትሪፕል ሌትስ ጎ፣ ጋይስ፣ ሌትስ ጎ፣ ትሪፕል ትሪፕል፣ ጋይስ፣ ትሪፕል አራግዟት፣ ዓለምን ጋይስ፣ ሌትስ ጎ። ወይኔ ጉዲ ወይኔ ጉዲ። ጋይስ አራት ትሪፕሉን ተጠቀምበት፣ ተወው። ስንት ሰዓት ነው አንተ ጋ? ስምንት አስራ አራት። በቃ በቃ ትሪፕሉን አንጠቀምበትም ወገን

ግሎቭ ሰላሳ ሲል አስቀምጪው፣ አስቀምጪው፣ ላኪው፣ ላኪው፣ አስቀምጪው፣ አስቀምጪው አለ አለም። ግሎቡን አስቀምጪው። ወይኔ አለም ሄደች እንዴ? ግሎቡን እንጂ

አንደኛ ቅጣት ተንበርክከህ፣ ዴይዝዬ ማይ ላቭ አይ ሚስ ዩ ተንበርክከህ፣ አይ ሚስ ዩ ማይ ላቭ አስር ጊዜ። ሁለተኛ ቅጣት እየሰማ ነው። አንደኛ ቅጣት ዴይዝዬ፣ አይ ላቭ ዩ ወድሻለሁ አይ ሚስ ዩ ናፍቀሽኛል፣ በአማርኛም በእንግሊዘኛም እያረግ። አዎ ሁለተኛ ቅጣት አምስት ደቂቃ ሙሉ ሽንቲ ቤት ታቅፋለህ። አምስት ደቂቃ ሙሉ ዶሮ፣ አይ ሰላም፣ ደሴት አርባ። እንደዛ ከሆነ ለምን ሽንቲ ቤት አዘዝክልኝ? ለእኔ ፍርድ እኮ ነው ያዘዝከው። ያ ፍርድ ደግሞ አንተ ጋ ይቆያል። ቤት አሁን ነው ቤት የመጣሁት።

ያላተ የሽንት ቤቱ ትችላለሁ። ሶስተኛ ቅጣት ይሄ ያረከው እንዳለ ሆኖ መሬት ላይ ውሃ ጭቃ በጭቃ አላውቅም ምን አገባኝ እኔ ምን አገባኝ ፕሮፋይልማ ለሳምንት እኮ ኦ ተቀጣ እኮ ማርያምን ብላ አሁን ወጣ እኮ የዴዚ ነው የሚያደርገው የኩዊን ነው የሚያደርገው እንደዚህ ብላ አሪፍ ፎቶ አሪፍ ፎቶ ካረከው አንተም ታገኛለህ ዋጋ ፎቶን ትዘቀዘቃለህ አዎ አራተኛ የለም የለም የለም የለም አራተኛ ግደለኝ ሁለቱም አንደኛ ልንገርሽ፣ ሽንት ቤት ያዥ ሽንት ቤት ባቅፍም ለራሱ ከዚህ ቤት ተቀጣ ዛሬ እንዳይሄድብ ዝም ብለህ ተቀጣ ነው ቤት የመጣው ሰው

ያ ምንድን ነው ብለው ብለ ዚህ የእኔ ፍቅር አይሚሲን አፍቀሽኛል። ዚህ የኔ ፍቅር አይሚሲን አፍቀሽኛል። አስር ጊዜ ዚ የኔ ፍቅር አይሚሲን አፍቀሽኛልኔ ቀና ብለ አሌክስ ቀና ብለ እየሳቅ ቀና ብለ የሳቅ እየሳቅ ደስተኛ ሁነ በደንብ አድርገን ደስተኛ ሁነ በገ አምላክ ደስተኛ ሁነ በል

ነው ጫወተችብን ህዝብ